ኢትዮጵያ ወደ ዘላቂ ብልጽግና እንደምትራመድ የሰሜን ሸዋ ዞን ማሳያ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በዛሬው ዕለት በአማራ ክልል ሰሜን ሸዋ ዞን የሚገኙትን የአግሮ ፕሮሰሲንግ ፓርክ፣ የሴራሚክ ፋብሪካና የፐልፕ ወረቀት ፋብሪካዎችን ተመልክተዋል። ፋብሪካዎቹ አዲስ ሀብትን ወደ ኢኮኖሚው የሚደምሩ መሆናቸውን ገልጸው በኢንዱስትሪ ዘርፍ የተጀመረው ሀገራዊ የሪፎርም ትግበራ ውጤት ለማሳየቱ ምስክር ናቸው ብለዋል። ኢትዮጵያና ሳውዲ አረቢያ የስራ ገበያ የሁለትዮሽ ስምምነት ከተፈራረሙ ወዲህ በሁለት ዓመት ውስጥ ከግማሽ ሚሊዮን በላይ ኢትዮጵያውያን የስራ እድል ተፈጥሮላቸዋል አለ በሳውዲ የኢትዮጵያ ኤምባሲ። ኢትዮጵያ በሳውዲ አረቢያ ሪያድ እየተካሄደ በሚገኘው ሰባተኛው የሰው ኃይልና ማህበራዊ ልማት ኤክስፖ ላይ እየተሳተፈች ነው። በሳውዲ አረቢያ የኢትዮጵያ አምባሳደር ዶክተር ሙክታር ከድር በኤክስፖ መክፈቻ ላይ እንዳሉት ሁለቱ ሀገራት ዘመን ተሻጋሪ ግንኙነታቸውን፣ መልክዓ ምድራዊ ቅርበታቸውን በመጠቀም ለሁለንተናዊ እድገት በጋራ በመስራት ላይ ይገኛሉ። የፕሮፌሰር ላጲሶ ጌዴ ሌቦ ስርዓተ ቀብር በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። የፕሮፌሰር ላጲሶ ጌታ ወንዴ ሌቦ አስክሬንሽንግ ስነ ስርዓት በአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ከተካሄደ በኋላ ከፍተኛ የመንግስት የስራ ኃላፊዎች የፕሮፌሰር ላጲሶ ቤተሰቦችና ወዳጅ ዘመዶች በተገኙበት ስርዓተ ቀብሩ ተፈጽሟል። የታሪክ ተመራማሪው ፕሮፌሰር ላጲሶ ጌዴ ሌቦ ባደረባቸው ህመም ህክምና ሲከታተሉ ቆይተው ጥቅምት 30 ቀን 2018 ዓ ም ከዚህ ዓለም በሞት መለየታቸው ይታወቃል።